ሰላም ሰላም ውድ እና የተከበራችሁ ወንድሞች በያላችሁበት ሰላማችሁ ብዙ ብዝት ይበልልኝ። ዛሬ ማሳያችሁ እየላችሁ የመጣሁት እንዴት አድርገን ከ በኢሞ በሜሴንጀር በዋትሳፕ በቴሌግራም ኦንላይን ላይ እያለን ያ ሰው ኦንላይን ላይ መሆናችን እንዳያውቅ የምናደርግበት ድብቅ ነገር ነው እና እንደምትወዱት ተስፋ አድርጋለሁ። ቪዲዮን እስከመጨረሻው ተከታተሉት። አሁን ቀጥታ የምገባው ወደ ኢሞችን ነው። መጀመሪያ ኢሞ ላይ ያለው ላሳያችሁ፣ ኢሞ ላይ ላሳያችሁ። ከዛ ኢሞ ከገባው በኋላ ከዛ ከታች የፕላስ ምልክት አለች። የፕላስ ምልክቷን አንድ ይጫናት አለው። ከዛ ሞር ምትለዋን እጫናት አለው። ከዛ በኋላ ሴቲንግ ሚል አለ እዚህ ጋር ሴቲንግ ሚለውን እጫናዋለው። ከዛ በኋላ ኖቲፊኬሽን፣ ፋንክሽን፣ ፕሪቬንሲ ምናምን ሚል ነገር አለ። ከዚህ ላይ ደግሞ ምን ይጫናለው ፕሪቬንሲ የሚለውን አንድ ይጫናለው። ፕሪቬንሲ የሚለውን ከተጫንኩ በኋላ እዚህ ጋር ላስት ሲን የሚል አለ። ከዛ ከዚህ ላይ ማለ ብዙ የተደረደረ ጽሑፍ አለ። ከዛ በመቀጠል እኔ የምፈልገው ኤቭሪዋን ኦንላይን ላይ መሆናችሁና አለመሆናችሁን አለመሆናችሁን ኦንላይን ላይ ሆናችሁ ኦንላይን ላይ እንዳልሆናችሁ የምትደብቁበት ነገር ነው። አሁን ማሳያቸው ከዚህ ላይ ኤቭሪዋን ይላል ሁሉም ሰው ኦንላይን ላይ መሆናችሁን እንዲያውቅላችሁ ከፈለጋችሁ ይሄን ትጫኑታላችሁ። ከዛ በመቀጠል ኤቭሪዋን ይላል ማንኛውም ሰው እንዲያውቅ ከፈለጋችሁ እቺን ራይት ምልክቷን እዚች ኤቭሪዋን የሚለውን ላይ ራይት ታረጋላችሁ። ሁለተኛ ላይ ደግሞ የራሳችሁ ሴብ ያደረጋችሁ ሰው ብቻ እንዲያውቅላችሁ ከፈለጋችሁ ደግሞ ማይ ኮንታክት የሚለውን እዚህ ጋ እቺን ራይት ወደታች ታወርዷታላችሁ። ከዛ ኖበዲ ማለት ደግሞ ማንኛውም ሰው ኦንላይን መሆናችሁን እንዳያውቅባችሁ ከፈለጋችሁ ደግሞ ኖበዲ ትሉታላችሁ። ራይት ምልክቷን እዚች ቦታ ላይ ታስቀምጧታላችሁ። እኔ ግን ችግር የለብኝ፣ ማንኛውም ሰው ኦንላይን ላይ መሆኔን ቢያየው ችግር የለውም። ስለዚህ ከቦታው መልሰዋለሁ ማለት ነው። ከዛ ከዚህ ላይ ባክ ብዬ ወጣና አሁንም እንደገና ከዚህ ላይ ማይ ኮንታክት የሚላለ ይሄን ደግሞ እጫ ነዋለሁ እንደገና ተመልሼ ማለት ነው። ይሄ ደግሞ የሚጠቅመው ምንድን ነው? እናንተ ከስልካችሁ ቀፎ ላይ ያለ ሴብ ያረጋችሁት ብቻ ኦንላይን ላይ መሆናችሁን እንዲያይ ከፈለጋችሁ፣ ወይም ከቀፏችሁ ላይ ሴብ ያረጋችሁ ስልክ ቁጥር ኦንላይን ላይ እንዳልሆናችሁ ለማሳየት ከሆነ ደግሞ ኤቭሪዋን ይላል። ማንኛውም ሰው እንዲያይ ከፈለጋችሁ እ እስች ላይ ራይት ምልክቷን ታስቀምጣላችሁ፣ እስች ላይ ራይት ምልክቷን ማንኛውም ሰው እንዲያይ ከፈለጋችሁ አሁንም በመቀጠል እናንተ ሴብ ያደረጋችሁት ሰው ደግሞ ኦንላይን ላይ መሆናችሁን እንዳያይ ከፈለጋችሁ ደግሞ ይሄን ትነካላችሁ። ይሄን ትነካላችሁ። ኖበዲ ደግሞ ማንኛውም ሰው ኦንላይን ላይ መሆናችሁን እንዳያይ ከፈለጋችሁ ደግሞ ኖበዲ ትልሳላችሁ፣ ራይት ምልክቱን ዝቅት ታደረጋላችሁ ማለት ነው። ስለዚህ ቦታው ነው፣ መልሰው ለእናንተ ለማሳየት ነው። እዚህ ላይ ባክ ብለን እንወጣለን። ከዛ ደግሞ ከዛ የተደወል ሲደወልላችሁ ደሞ እዚህ ላይ ሁካን ኮልሚ ይላል። ሲደወልላችሁ ደግሞ ማንኛውም ሰው ሲደውል መደወል ይችላል ብላችሁ ስልካችሁን ከከፈታችሁ እዚህ ላይ ራይት ታረጋላችሁ። እዚ እቺን ነካችሁ ራይት ታረጋላችሁ ማንኛውም ሰው እንዲደውልላችሁ ከፈለጋችሁ ከስልካችሁ ላይ ከቀፏችሁ ሴቭ ያረጋችሁት ሰው ብቻ እንዲደውል ከፈለጋችሁ ደግሞ እዚች ላይ እራይ ታረጉታላችሁ እዚህ ላይ እራይ ታረጉታላችሁ ማለት ነው። እኔ ግን ሁሉም ሰው እንትን ቢል ችግር የለብኝም። አቦታው መልሰው ለዛ ባክ ይወጣል። ከዛ በመቀጠል ደግሞ ይሄ ብሎክ ነው የሚል ያው ብሎክ ማድረግ የምትፈልጉት ሰው ነው። ከዛ ከዚህ ጨረስኩ ማለት ነው። ኢሞ ላይ ያለውን ጨርሻለሁ። ባክ ብዬ ወጣለሁ። ቀጣይ ደግሞ ወደ የት ነው የሚሄድ? ወደ ቴሌግራም ማለት ነው። ቴሌግራም ላይ ገባና አሁንም ልክ እንደዚሁ እንዴት አድርጋችሁ መደበቅ እንደምችሉ ነው ማሳያቸው። አሁንም ቴሌግራም ላይ ቴሌግራም ላይ ይገባለው ይሄ ያለ። ስለዚህ ከዚህ ላይ ገባና ቴሌግራም የሚላለ ከዚህ ላይ ሶስት መስመር አለች። ሶስት መስመሯ አንድ ጫና አረጋታለሁ። ከዛ እዚህ ላይ ያለ ሲቲንግ ምልክት ሲቲንግ ምልክቱን እነካለሁ። ከዛ በኋላ ሲቲንግ ምልክቱን ከነካው በኋላ ከዚህ ላይ ፕሪቬንሲ ሴኩሪቲ ፕሪቬንሲ ኤንድ ሴኩሪቲ የሚል የቁልፍ ምልክት አለ እሷን አንድ እጫናት አለው። አሁንም እዚህ ላይ መደበቅ የምትፈልጉት ነገር ካለ እዚህ ላይ ነው መደበቅ የምችሉ ማለት ነው። ይታያቸዋል። እዚህ ላይ ፎን ነምበር ይላል ስልክ ቁጥራችሁ እንዳይታይ ከፈለጋችሁ ስልክ ቁጥራችሁ እንዳይታይ ከፈለጋችሁ እዚህ ላይ ፎን ነምበር ይላል፣ ኤቭሪቢዲ ይላል። ይሄን ትነኩታላችሁ። እኔ ኤቭሪቢዲ ኤቭሪቢዲ ሁሉንም ስላረኩት ነው። ስልክ ቁጥራችሁ እንዳይታይ ከፈለጋችሁ የምትፈልጉ ከሆነ እንዲታይ ከዚህ ላይ ኤቭሪቢዲ ሚለውን ትጫኑታላችሁ። ከዚህ ላይ ደግሞ ስልክ ቁጥራችሁ ደግሞ እንትን እንዳይል ከፈለጋችሁ ደግሞ ማይ ኮንታክት ብቻ እዚህ ላይ ታደርጉታላችሁ። እዚህ ላይ ማንም ሰው እንዲያየው ከፈለጋችሁ ደግሞ ይሄን ብቻ ትጫናላችሁ ማለት ነው። እሺ፣ ከዛ ወደ ቀጣዩ ስንመለስ ደግሞ እዚህ ላይ እዚህ ላይም እንደዛው ማድረግ ትችላላችሁ። ኤቭሪባዲ ማይ ኮንታክት የሚላለ እንደፈለጋችሁ ሰው እንዲያይላችሁ ከፈለጋችሁ እዚህ ላይ እንዳይ ከፈለጋችሁ ደግሞ እዚህ ላይ ትጫናላችሁ። አሁን እዚህ ላይ ደግሞ ባክ ብዬ እወጣለሁ። ይሄ ስልክ ቁጥር ነው ያሳየኋችሁ። ባክ ብዬ እወጣለሁ። ከዛ ቀጥሎ ደግሞ ይሄ ደግሞ ይሄ ስልክ ቁጥር ነው። ይሄ ደግሞ ኦንላይን ላይ መሆናችሁን እና ለመሆናችሁን መደበቅ ከፈለጋችሁ እኔ ኤቨሪባዲ ስላልኩት ያው ኤቨሪባዲ ኤቨሪባዲ ይላል። እናንተ ግን መደበቅ የምትፈልጉት ካላችሁ ይሄን ትጫውኑታላችሁ። ኤቨሪባዲ ማንኛውም ሰው እንዲያይ ከፈለጋችሁ ይሄን ትጫውኑታላችሁ። ማይ ኮንታክት ደግሞ እናንተ ሴቭ ያደረጋችሁ ሰው ብቻ እንዲያይ ከፈለጋችሁ ደግሞ ይሄን ትጫውኑታላችሁ። ከዛ ኖበዲ ደግሞ ማንም ሰው እንዳያችሁ ከፈለጋችሁ ደግሞ ይሄን ትጫውኑታላችሁ። እኔ ከቦታው ነው የምመልሰው ብያለው። እዛ ባክ ላለው። ከዛ ፕሮፋይል ፎቶ ይላል። ደግሞ ይሄ ደግሞ ፕሮፋይላችሁን ማን እንዲያየው ትፈልጋላችሁ? ማን እንዲያየው ትፈልጋላችሁ? እዛ እኔ ይሄን ጫናለው። ኤቭሪበዲ የሚለው እዚህ ላይ ሁለት አማራጭ ነው ያለ። ኖ ኖ የሚለው የለም እዚህ ላይ ማለት ኤቭሪበዲ የሚለው አለ። ሁሉም ሰው እንዲያየው ከፈለጋችሁ፣ እናንተ ሴቭ ያደረጋችሁት ብቻ ደግሞ እንዲያየው ከፈለጋችሁ ይሄን ትነካላችሁ። አሁንም ባክ ብዬ እወጣለሁ። ከዚህ ላይ ደግሞ ፍሪ ዋርድ ሜሴጅ፣ ይሄ ደግሞ ሜሴጃችሁ ነው ሜሴጃችሁ ነው። እዚህ ላይ የምታሳዩት ማለት ነው ሜሴጃችሁ። ከዛ ሜሴጅ የሚለውን ነካዋለሁ። ከዚህ ላይ ሜሴጃችሁን ማን ማን እንዲያየው ነው የምትፈልጉ። ሁሉም ሰው እንዲያይ ከፈለጋችሁ እዚህ ላይ ተነኩላችሁ እችን የእናንተ ሴብ ያደረጋችሁት ብቻ ከሆነ ደግሞ ይሄን ትነካላችሁ። ማንም ሰው እንዳያይባችሁ ሜሴጃችሁን ከፈለጋችሁ ኤቭሪበዲ ብላችሁ መደበቅ ትችላላችሁ ማለት ነው። ኖበዲ ማለት ኖበዲ ብላችሁ መደበቅ ትችላላችሁ። እሺ፣ ከራሳችሁ ውጭ የሚያዩ የለም ማለት ነው። እዚህ ላይ ኖበዲ ካላችሁ እሺ። ቀጣይ ስንሄድ ደግሞ ባክ ብያሁን መወጣለሁ ባክ ብዬ እየወጣና እዚህ ላይ ደግሞ ኮል ይላል። ኮል ስልክ ሲደወልላችሁ አንድ ሰው ስልክ ሲደውልላችሁ እንትን የምታረጉት ነው። እዚህ ላይ ደግሞ አሁንም እዚህ ላይ ስልክ ሲደወልላችሁ ሁሉም ሰው እንዲደውልላችሁ ከከፈታችሁት ኤቨሪባዲ ማንኛውም ሰው ቢደውል የእናንተ ስልክ ክፍት ነው ማለት ነው። ከዚህ ላይ ደግሞ ማይ ኮንታክት ደግሞ እናንተ ሴቭ ያደረጋችሁት ነው። ይሄን ትነካላችሁ ማይ ኮንታክት ከሆነ ኖበዲ ከሆነ ደግሞ ማንም ሰው እንዳያየው ከፈለጋችሁ ደግሞ ይሄን ትጫምታላችሁ። እኔ ኤቭሪበዲ ብዬ ባከላል ነው ማለት ነው። እዚህ ላይ ደግሞ ግሩፕ ይላል። ግሩፕ ደግሞ ግሩፕ እናንተ ማስገባት ለራሳችሁ ግሩፕ መክፈት ከፈለጋችሁ ከዚህ ላይ የምትፈልጉት ሰው ኤቭሪበዲ የሚለውን ትጫናላችሁ ወይ ደግሞ ማይ ኮንታክት ብቻ ግሩፕ ላይ ማስገባት የምትፈልጉት ሰው እናንተ ሲ ያደረጋችሁት ካቀፏችሁ ብቻ ግሩፕ ላይ እንዲገባ ከፈልጋችሁ ይሄን እንትናኩታላችሁ። አይ አልፈልግም ካላችሁ ደግሞ እንደዚህ ማንኛውም ሰው እንትን እንዲል ከፈልጋችሁ፣ ይሄ አሁንም ባክ ብዬ እወጣለሁ። ከዛ እዚህ ላይ ጨረስኩ ማለት ነው። የኢሞ እና የእንትን ጨርሻለሁ። ባክ ብዬ ይወጣል። አሁን የቀረኝ ደግሞ ቀጣዩ ደግሞ ማሳያችሁ ዋትሳፕ ላይ ነው። ዋትሳፕ ላይ ዋትሳፕ ላይ ደግሞ አሁን የት ቦታ ትገባላችሁ መሰላችሁ? ያው እንደንቱን ይለያያል። ሶስት ነጥብ ነጥብ ነጥብ ነጥብ ያለሽባት ቦታ አለሽ፣ እዚህ እላይ እሷን አንዴ ብቻ ጫናታለሁ። ከዛ ግሩፕ ይላል ምናምን ምናምን ዋትስአፕ ምናምን ይላል። እዛችን ነው ምትነኩ። ሲቲንግ የምትለውን ትነካላችሁ። ሲቲንግ የምትለውን ከነካችሁ በኋላ አካውንት ይላል ይሄ ይመጣል። ኖቲፊኬሽን ምናምን እያለ ይመጣል። እናንተ የምትፈልጉ እዚህ ላይ ነው። አካውንት ይላል ፕሪቬንሲ፣ ሴኪሪቲ፣ ቼንጅ ነምበርስ ይላል። ይሄን ነው ምትነኩ። የቁልፍ ምልክት ያለውን አካውንት የሚለውን ትጫናላችሁ። እዛ እዚህ ላይ ፕሪቬንሲ ይላል። እዚህ ላይ ሴኪሪቲ ይላል ፕሪቪንስ የሚለውን እጫ ነው አለው ማለት ነው። ከዛ ልክ እንደ ቅድመ ሆኖ ይመጣል ያል ላስት ሲን ይላል። እዛ ኤቭሪዋን ይላል። እዚህ ላይ ማንኛውም ሰው እንዲያይ ከፈለጋችሁ ይህን ትጫን አላችሁ። እናንተ ሴቢ ያደረጋችሁት ብቻ ደግሞ እንትን ከፈለጋችሁ ይህን ትጫን አላችሁ። እዚህ ላይ ኖበዲ ይላል። ማንኛውም ሰው እንዳያያችሁ ከፈለጋችሁ እዚህ ላይ ትደብቁታላችሁ ማለት ነው። ከዛ እዚህ ላይ እንደዚህ ብዬ እወጣለሁ። ከዚህ ላይ ቀጣይ ደግሞ ሆነ ፕሮፋይላችሁን ማን እንዲያዩ ትፈልጋላችሁ፣ ማን እንዳያዩ ትፈልጋላችሁ ይህን ትጫናላችሁ። ኤቭሪዋን ሁሉም ሰው ከፈለጋችሁ የእናንተ ብቻ ሴብ ያደረጋችሁት ከፈለጋችሁ ደግሞ እንዳያችሁ ይህን ትነካላችሁ። ኖበዲ ከሆን ደግሞ ኖበዲ ትልታላችሁ። እንደዚህ እያደረጋችሁ እንትን ማለት ትችላላችሁ። ከዛ ቀጣይ ደግሞ እዚህ ላይም መቀያየር ትችላላችሁ። ከዛ ማይ ኮንታክት ደግሞ እናንተ ሴቭ ያደረጋችሁት ብቻ ኦንላይን ላይ እንትን ማለታችሁ መደበቅ ትችላላችሁ። እዚህ ላይ ማይ ኮንታክት ይላል፣ ኦንሊ ሻር ይላል። ይሄንን መንካት ትችላላችሁ። ይሄ ግሩፕ ነው። ግሩፕ ላይ ለሁሉም መክፈት ትችላላችሁ። እናንተ ሴቭ ያረጋችሁት ብቻ ማድረግ ትችላላችሁ። ይሄ ደግሞ ሁሉም ሰው ከፈለጋችሁ ማይ ኮንታክት ኤክሴፕት ይችላል። ይሄን ትጫንና እዚህ ላይ ተጫናችሁ በኋላ እዚህ ላይ ደን ነው የምትሉት። እኔ ባክ ብዬ እወጣለሁ። ይሄ ሎኬሽን ነው። ይሄ ብሎክ ነው። ይሄን ይመስላል ማለት ነው የዋትሳፑ